በውብ ተራሮችና የባህር ዳርቻዎች በተከበበች አልባኒያ ውስጥ የዘመናት ታሪክ ያለው አንድ ጨለማ ኃይል አለ። በዓለም አቀፍ የወንጀል ዓለም ውስጥ ስማቸው በድንጋጤና እና በፍራት የሚጠራው የአልባኒያን የወንጀል ቡድኖች ወይም አልባኒያን ኦርጋናይዝድ ክራይም። እነሱ በድምፅ አይሰሩ፣ በፍጹምም አይፈሩ። እናም አላቸው ደምን ያስከፍላል። ከምስራቅ አውሮፓ እስከ አሜሪካ ከካናዳ እስከ እንግሊዝ ድረስ እጃቸውን ዘርግተዋል። ዛሬ ከዚህ የማፊያ ቡድን በስተጀርባ ያለውን አስፈሪ እውነተኛ ታሪካቸውን እናም የጥቃት ዘዴዎቻቸውን ነው የፈጸሙትን ዋና ዋና ወንጀሎች በጥልቅ እንመለከታለን እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። የአልባንያ የወንጀል ስሮች ከጥንታዊ የአልባንያን ባህልና የዘመነ ህጎች ጋር የተቆራኙ ናቸው። ከነዚህም ውስጥ አንዱ ቤሳ የሚለው ነው። ቤሳ ማለት ቃል ኪዳን ወይም የክብር ቃል ማለት ነው። አንድ ቤሳ ከተገባ መጣስ ማለት ሞት ማለት ነው። ይህ ጽንሰ ሀሳብ የአልባንያን ወንጀል ቡድኖች እጅግ በጣም ታማኝና የማይከዱ ያደርጋቸዋል። በዛውም ልክ ደግሞ እጅጉንም ጨካኝ የሚያደርጋቸዋል። ለብዙ አስርት ዓመታት አልባንያ በጨካኝ የኮሚኒስት አገዛዝ ስር ነበረች። የኮሚኒዝም ውድቀት በ1990ዎቹ መጀመሪያ ላይ ለወንጀል ቡድኖች ትልቅ በርን ከፈተ። የመንግሥት ቁጥጥር ሲዳከም የኮሚኒስት ዘመን በደህንነት አካላትና የቀድሞ አባላት ሳይቀሩ ወደ ወንጀለኛ ቡድኖች ውስጥ ገቡ። የ1990ዎቹ መጨረሻ ላይ የኮሶቮ ጦርነት የአልባንያን የወንጀል ቡድኖች ዓለም አቀፍ ደረጃ ላይ አደረሰ። ብዙ የአልባንያ ስደተኞች ወደ ምዕራብ አውሮፓ ሲሄዱ፣ እነዚህ ቡድኖችም ከነሱ ጋር ተሰራጩ። ሰብአዊ እርዳታ ሽፋን ስር ገቡ። የአደንዛዥ ዝውውር እና የሰዎች ዝውር መረባቸውንም በዚሁ ልክ አሰፉ። የአልባንያ የወንጀል ቡድኖች በዓለም አቀፍ የአደንዛዥ ዝውውር፣ በተለይ ሄሮይንና ኮኬን ቁልፍ ሚና ይጫወታሉ። አልባንያ በባልካን መንገድ ላይ የምትገኝ ሀገር በመሆኗ ከአፍጋኒስታን የሚመጣ ሄሮይን ወደ አውሮፓ ለማስገባት ዋና መተላለፊያ ሆናለች የአደንዛዥ ዝውውር ከአፍጋኒስታን ቱርክ ግሪክ አልባንያን አልፎ ወደ ምዕራብ አውሮፓ ይጓዛል እነዚህ ቡድኖች የምርት ቦታቸውን የመጓጓዣ መንገዳቸውንና የመሸጫ ኔትወርካቸውን ይቆጣጠራሉ። ሰላም ሰላም ጋይስ እንዴት ናችሁ? እንደነዚህ ያሉ የወንጀል ታሪኮችን ይዘንላችሁ እየመጣን እንገኛለን። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። አሁን አንድ ደቂቃ ወስዳችሁ ሰብስክራይብ ታደርጋላችሁ። እስኪ እስኪ አዎ እንደሱ አርጓ። ምናልባት ከሁሉም በላይ ጨካኝ የወንጀል አይነታቸው የሰዎች ዝውውር ነው። በተለይም ምስኪን ሴቶችንና ሕጻናትን ከአልባኒያ ካልባኒያና ከምስራቅ አውሮፓ ሀገሮች በግዳጅ ወደ ዝሙት አዳሪነት ያስገባችኋል። ሰዎችን በማታለል እና በማስፈራራት እናም በብድር በማሰር የባርነት ህይወታቸውን እንዲመሩ አስገድዷቸዋል። በአውሮፓ ውስጥ የዚህ ወንጀል ዋና ተዋናዎችም አልባኒዎች ናቸው። ከኮሚኒስት ዘመን ጀምሮ አልባንያን ከፍተኛ መጠን ያላቸው የጦር መሳሪያ ክምችት ነበራት። እነዚህን ቡድኖች እነዚህን መሳሪያዎችን በማውጣት ወደ አውሮፓ እና ሌሎች አካባቢዎች በማዞር ትልቅ ገበያን ፈጥሯል። የአልባኒያ ቡድኖች ስማቸው የገነነው በጭካኔያቸው ነበር። የበቀል እርምጃቸው የሚታወቅ ሲሆን ቤሳን እንደ መከራከያ ተጠቅመው ነበር። ሰዎችን ያስፈራራሉ፣ ገንዘብ ይቀበላሉ፣ እንዲሁም ተቃዋሚዎቻቸውን ያለምንም ርኅራሄ ያስወግዳሉ። በዩናይተድ ኪንግደም ውስጥ የአልባንያን ወንጀል ቡድኖች በተለይም በለንደን የኮኬይን ገበያን በመቆጣጠር ይታወቃሉ። በማኅበራዊ ሚዲያም ላይ ራሳቸውን እያሳዩ ወጣት አባላትን ይመለመላሉ። በኒውዮርክ ውስጥም ቢሆን የአልባንያ ቡድኖች ስር ሰደዋል። የድሮን የማፊያ ቡድኖችን በመፎካከር የራሳቸውን ቦታ አግኝተዋል። በተለይም በሽጉጥ ተኩስ እና በአፈና ወንጀል ውስጥ ይሳተፋሉ። ከሚያገኙት ገቢ በተጨማሪ እነዚህ ቡድኖች በህገወጥ መንገድ ያገኙትን ገንዘብ ወደ ህጋዊ ንግዶች ማለትም ሪል እስቴት፣ ሆቴሎችና ሬስቶራንቶች በማስገባት ገንዘባቸውን ወደ ህጋዊ መንገድ ያስገባሉ። ይህም አራሻቸውን ለመደበቅ ይረዳቸዋል። የአልባኒያን የወንጀል ቡድኖች ለመዋጋት ትልቅ ተዳሮቶች አለ በቋንቋ በባህልና በቤሳ ላይ ባለው ጥብቅ ቁርኝት ምክንያት የውስጥ መረጃ ማግኘት እጅጉን ከባድ አድርጎታል። የአልባኒያ የወንጀል ቡድኖች ታሪክ ከጥንታዊ ወጎችና ከፖለቲካ ለውጦች ከዓለም አቀፍ ዝውውር ጋር የተሳሰረ ነው። የደም ቃል ኪዳናቸው፣ የማይፈሩት ጨካኝነት እናም የፈጸሟቸው አስከፊ ወንጀሎች በዓለም የወንጀል ታሪክ ውስጥ የራሳቸውን ጨለማ ምዕራፍ እንዲፈጥሩ ረድቷቸዋል። የህግ አስከባሪ አካላት ጥረታቸውን ቢያጠናክሩም እነዚህ ቡድኖች ግን ከጊዜ ወደ ጊዜ እየተሻሻሉና እየተስፋፉ ናቸው። ስደትን በመጠቀም ከሌሎች ቡድኖች ጋር በመተባበር እና በዲጂታል ዓለም ውስጥ በመግባት ስራቸውን አቀላጥፎታል። ሰላም፣ የምንሰራው ስራ እና ቪዲዮችን ከተመቻችሁ እናም እናንተ በምትኩ እኛን ማገዝ ከፈለጋችሁ ሰብስክራይብ ማድረግ ለኛ ትልቁ እገዛ ነው። ስለዚህ ሰብስክራይብ በማድረግ እገዛችሁን አሳዩ። የዛሬው ታሪካችን ይህን ይመስል ነበር። በታሪኩ እንደተዝናናችሁና እውቀት እንደጨበጣችሁበት በመተማመን በቀጣይ እንድንሰራላችሁ የምትፈልጉትን የወንጀል ታሪክ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይደረስ